ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከች ብለናል በአዲስ ቪዲዮ ማለት ነው። እሱ ምንድን ነው ሰራተኛዋ አደይ ድራማ ይዘን መጥተናል። እንግዲህ ቀንጨት ባለጌታ ከማሳየ ከማሳየቴ በፊት ለዚህ ቻናል አዲስ ከሆናችሁ ከታች ያለችው የደወል ምልክት ሁለቴ በማጥቆር ስልሽ ሰብስክራይብ ቴሌኮንጅነክቱ አልኮትም እንዴ ስለኔ ነው እንደዚህ የምትናገረው? አዎ ስለ አንቺ ነው ዋሻው አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱ ምን ያገበዋል? ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተ ምን ይህን ያልጨረቃ ላ ያለሽ አስመሰልሹ? ዝም በይ አንቺ። ብለሽ ብለሽ ገና ኪንጎ ና ዴቭንም ታባያቸዋለሽ። አረ ዝጋ በናት ወዲያታለሁ ምናምን ስትል ትንሽ አታፍር። ቤዛ የባርኩት ፍቅረኛ አይደለችም። የባርኩት መስላህ ነው እንዲህ ቤዛ አንተን ብታገኝ ትምር። ይሄን ያልከሳሰበሽ ማ ለምን ቤቱ ሄደን አንጠይቀውም? አዴ አንዴ የባርኩትን አንዴ ደሞናውን የምታተራምሽ ተራ ቤት ሰራተኛለሽ። ሰሚኛለሽ አዴን እንደዚህ እንዳትናገረት ገባሽ? አሁን እኮ ለምለም ኤላ ጋር እንዳልነበርሽ ነግረን ነበር። ምን ፈጣን በይ። ትስማማለሽ፣ ወይስ ሂጂ ልንገራቸው? እዛ ኤላን ለቤዛ ትተሽላት እዚህ ያ ደኝታ ብስ ያልሻለል ፈቅር ለምንድን ነው ኤላ በላ ያላ መት ትናንትና ግን እንደዛ ስታለቅ ሳይ በጣም ነው ያዘንኩት። ከመረጋጋት ውጪ ምን አማራጭ ብለሽ ነው? ኬኳ ሰውዬው ነው የሚደውለው። ለምንድን ነው የሚደውለው? በድጋሚ ሴቶች እንዳመጣለት ፈልገ መችም በድጋሚ ሲ እንደዛ አታደርግም። አረ፣ እንደዛ አላደርግም። ከዚህ በኋላ ይሄን መስራት ለመስራት ምንም ያስገድደኝ ነገር የለም። ዋጋ መከፈልለት ነገርም የለም። አሁን እኔ ዋጋ የተከፈለልኝ ሰው ነኝ። ቆይ ከእናትና ከእሷ ውጭ ምንም የለም። የእናት ይቤት አለች፣ ግን ልጅ ያለሁ የክፍለ ሀገር ይዛ ስትሄድ ነበር ያየዋት፣ በሩቁ ነው ያየዋት። እና ብቻ ምክምቶና እሷ ጋትሆን ገጠር ገጠር ምናምን እንኳን ማራ ነው አራው ከኮ ግን አሁን ሰው ሰው ሲያስፈልገኝ አይቀርም። ብቻዬን ቀረሁ እኔ ያለሁልክ አመሰግናለሁኳ። ከኮ ግን በጣም ብዙ ጥያቄ ለካሳ ክስታለኝ። ይኸውልክ አው አለች አሁን እና ሄደን እንፈልቃት አብረሽ ትመጫለሽ። አይ ዴቪድ ሻይለም ይኸውልሽ፣ ገጠር ሲባል አጓራና ጭጭ ምንም ሳይነካሽ ይሽሽ ሄዳለሁ። ለዚህ እኮ ነው የምትመቸኝ ግን በቃ ለዚህ እኮ ነው የምትመቸኝ። አንተ ጋር ከሆነ ከየትም ማየት ይመቸኛል። ግን ቆይ ዴቪድ፣ ማስፈቀድ ይኖርብኝ። አንቺ እኮ ትልል ነሽ። ህይወትሽ የምትመሪ እኮ አንቺ ነሽ። ቢሆንም ወንድሜ አይደለ። ከጠፋው በኋላ በጣም ብሶበታል። ከቤተሰብ አስፈቅጅ እንዳወጭ ብሎኛል። አንቺን መቼ የመሰለሽ ቆንጅዬ እህት ስላለው ነው። ሰው እንዳይጠልፍሽ እየተጠንቀቀልሽ ነው። አንተ ግን እንደዚህ አይነት ነው

ምን ጨረቃ ላይ ያለሽ አስመሰሹ። ቤቱ ግን በጣም ያምራል፣ ለአንቺ ግን አይገባሽም። ለነገር ነገር ነው የመጣሽው ቤዛ። የላይ ይህን ፈልጌ ነው የመጣሁት። እንግዲህ የላይ የለም። የት ሄዶ ነው? ከጓደኛው ጋር አቀጠሮ አለው። ኦ ፈታ ለማለት ነው የወጣው። እና ለምንድነው አንቺን ጥሎሽ ሄደ? ለነገሩ ከጓደኞቹ ለመቅረብ ብዙ ይቀረሻል ማለት፣ ለቦታውም፣ ለጓደኞችም። የማት መጠኛ ሴት ትቶሽ ሄደው። ቤዛ ዝም ብለሻት ለፍለፊ። እኔ ለሌለ በቂ ጓደ ጓደኞቹ ምን ምን ያስቡ፣ ምን አይመለከተኝም። ይህ ያስተሳስብሽ ግን ኤላን ያሳጥሽ። አንዱ መጣ ሳትነጥቅሽ ራስሽ ላይ በትነበት ሰሪ ነው የሚሻልሽ። ደግሞ ኤላን ከሴት ከካየሽ ጎን ባታስጨነቂው፣ ጨረሽ? አልጨረስኩም። ኤላን እዚህ ጋር ስለምጠብቀው ምግብ ሰሪ ደግሞ በደንብ ተበቅመን። ኤላ ቀኝች ሆነች ቤትሽ ውስጥ ያለችው ጥሩ፣ ቁጭ ብሎች ጠብቂው። ወደ ቴልታይዥ ነው እንዲሁም እንኳን ለመጠ አዲ አደርሽ አዳጊ አደርሽም ቤቱን ከመዘጋው አንቺ ተጠብቅልኝ ቆይን። ስታይ ምን ነው ዘበኛ የሚመስልሽ? እባክሽ እኔ ጋር ራስሽን ቆለለሽ ለማየት አትሞክሪ። ከዚህ በፊት ማንና ማን ስለነበርሽ በደንብ ነው ማውቀው። የበፊቱን ማንነት እያስታወስሽ አንገቴን ልታስደፊ እየሞከርሽ ነው። በፊት በፊት እኔን ልታስደፊ እንዳታስደፊ አትሞክሪ። እያ እኮ ትናንት የቀረ ነው። አሁን እኔ ቢዛ ነኝ። አሁን አዲስ ነገር ነው። የዋ የዋላ ሽን ካላስታወስሽ የፊት ቁመሽ የኋላ ድልይ የምትሆኚ። የኋላ የኋላ ቀሩትማ ተረሶኝ፣ እኔ ምን አገባኝ ታዲያ? ኦኬ፣ አሁን ገባኝ። አንቺ የምታስብው ለራስሽ ብቻ ነው ማለት ነው። አሁን ሌላ ጥሩ ቦታ ላይ ስላለ ካንቺ ቅንጣት ቀንጣት ዝቅ ቢል ኑሮ እሱን አትጠግም ነበር። ቆይ ምንድነው የምትቀባጠረኝ? እኔ እኮ ስለ አንችን እንጂ ስለሌላ አላወራሁም። ቀጥይበት፣ ግን እመኚ፣ በዛስ መጨረሻሽ ግን አያምርም

ከዚህ በኋላ እዛ ቤት በጭራሽ አልሄድም። ቆይ ከእሷ ውጭ ያንተ ሴት የለም እንዴ? ቆይቻላለሁ በልቤ ነግሳታለች። አረባ ከዚ ጋ ወዳኸለ ምናምን መሰትላ ተብሎ ዴቪድ ሲደበድብ ቆማ እያየቻለ እና ከሱ ጋር ትደባደብ። የምትወድን ቢሆን አንድ ጥፊ ለሴት ልጅ በቂ ነው። ጭጭ ነበር የምታደርገው። ስለማትፈልግ ነው እንጂ ዳይመን እንደ እሷ ትበል። ልቤና ተስበረው። ያንተ ልብስ ስንት ነው የምትሰበረው? ነቃ በልና ዘውር ዘውር ብለህ ችግ ፈልግ

ሰካ ሰካ እያለሽ ተመጣለች። ተው እንደሱ አትበል። ያለሽ እንደዚህ ስልካዬ አይነ ነው የሚያጠፋ። ባክም አባቶ ያን አጠፋ ነው ይመቻት እንጂ ቢሎ ከኮና ዳይመንድ እንዴት ናችሁ? ወይ ቀሽቷ እንዴ አለውልህ። አንቺ በቃ ሰራ ምናምን ብለሽ በዛው ሰከሰሽ እንቀረሻ። አረ ሰከሰና አልነበረም ከንኩ። ዛሬ ደግሞ ምን ሆነ ነው የተፈጠረ ነገር አለ እንዴ? ወይስ ባዴ ተስፋ ቆረጥክ? ወይ ተስፋ መቁረጥ። ዴቪድ ምታብዘየው መቼ ያስታቀ አንቺን ዋር ሌብየሽ የልቤን ብነግርሽ ዝማልሽ። አሁን አደይ፣ ስለ ቤተሰቡ ስለአንተም ስለ ዴቪድ መጨነቅ አትፈልግም። ባ ከንቺን ጎ ተረዳት እባክሽ። ተይው ዝም ሲባል ተጨማለቀ። ካሁን በኋላ ስሟን ከአጠገቤ እንዳጠራ በሉ። አደይ ጋ ከሆንሽ ይቅርታ ጠይቅልኝ። ለምን ሆኖ ጠይቅልህ ይቅርታ? ቅድም ቤቷ ሄደን ሄደን ረበሽናት። እኔ እሷን ለማየት እንጂ ሌላ ችግር ለማየት ጣር አይደለም። አረ ትንሽ ፈርበት በእናት አንተ፣ እሱ ነው እንጂ የመጠም አንተ ምን አደረግክ? እሷንም ቢሆን ደቤ ለማውራት ግሩ። ለማንኛውም እናንተ ተረጋጉ። ቻው ብላ ትሄዳለች። እችን የመሰለች ልጅ አደይ አደይ እያልክ ትሸኛታለህ። አረ ኪንጎታው ተው። አረ እችን የመሰለች ልጅ ትሸኛታለህ። አረ ነቀነቃ በልተው አንተ፣ ከባነን በቂ ነው አንተ አንተ በነገሩ በምንም አትነቃም ብሎ ይለው ጸፍ ይላል ፍቅር፣ ወይ ሊዱን አይተሻታል? አላየዋትም። በጣም አደይ አደይ ብሎ ይጠራትና አደይ አደይ ብሎ ይጠራታል። አቤት ዴት፣ ብላ ትመጣለች። አደይ፣ ሊዱን አይተሻታል? ኧረ እኔ ያላየዋትም። ቤት ውስጥ የለችም እንዴ? የላ ሄዳ ነው የሚሆነው። ቆይላ ከምን ልሰራ ነው የምትሄደው? እንዳትሄጂ ብያታ ነበረም እንዴ። ስትወጪ ደግሞ ስትወጪ ደግሞ አሳውቂ ብያት ነበር። ቆይ ምንድን ነው ሚሽ፣ አሰማኝ በቃ አንተ ተረጋጋ። እዛ ከሆነች ምንም አትሆንም። አንቺ ቆይ ስራ ጨርሰሽ ነው እዚህ የሆንሽው? ዴቪድ ሲጠራኝ ነው የመጣሁት። በቃ ጠየቅሽ ብለሽ ለት አይደል ሄጂ አሁን እንጂ ብላ ታመናጨካታለች ማለት ነው። እሺ ዴቪድዬ እና ጠገቤ ቁጭ በል ሊዱ ምንም አትሆንም። ሊሊ ከሊሊ እና ከቤዛ ጋር የተጣላች ነው የሚሆን። ለምድን ደግሞ ከነሱ ጋር? በኤላ በኤላና እንዴ በኤላ አሁንም አልገባኝም። ሶስቱም አንድ ሰው ነው የሚያፈቅሩት። ምን እያልሽ ነው? በዛ የባሶት የባሶት መልካም ነው አንተ ነው ብታገኝ አትምርህም ብላ ትለዋለሽ። ግራ የገባውና ወይ ጉድ፣ አንቺ ደግሞ ምንድን ነው እዚህ ቀም ምስልል እንኳን ደህና መጣሽ። እኔ ምልሽ ሌዲዮ ከእናንተ ጋር ነበረች? አመሰግናለሁ። ደይብ ግን ግን ሌዳ ነው ሳትሆን ቢዛናት እኛ ቤት የሆነችው ብላ ትላለች።

እና እኔ የምልህ አድርግ ታዲያ። ደበረኝ እኮ። እኔ እያለሁ እንዴት የደብርሽ ትገርሚያለሽ። እሺ ልዝፈንልህ። አንቺ ግን ምንም ማታውቂ ነው። ደግሞ እኮ ሌላ ሁሌ እያሞካከሰኝ ነው እሱ። ደግሞ ምን ብሎ ነው የሚያሞካከስ? ሲዘፍንለት ደስ ይበላል። ለምን ነው ለሱ መዘፍኝለት? ለምንድን ነው ደግሞ? ሁሌ ነው ሌላ ሌላ። ቆይ እሱ ምንሽ ነው? ሌላ ምንሽ ነው? ምን ነው ምን ነው እኔ የላ የባርኮት ጓደኛ ነው። እሱማ? ሰማሁ ለአንቺ ምንሽ ነው? ለእኔ ምንም አይደለም፣ ጓደኛ ነው። ከዛ ቤት ካሉ ሰዎች በሙሉ ከእሱ ጋር ሲሆን ምርጬ ነው ማለት። አፍቅረሸም ማለት ነው? አላፈቅረውም፣ ግን ግን ይመቸኛል። ልክ እንደ እኔን ማለት ነው። አራንተና እሱ በጨራሽ ላ ውጪ ልኝለን የጨቃጨቀን ታዲያ በጣም ኩራተኛ ነው። ሴት መንከባከብ አንተ ግን መንከባከብ ትችላለህ። ያቺም ለምለም የምትሏት ፍቅረኛው አይደለች። እኔ የሱ ፍቅረኛ አይደለች። አረ እሷ ሚስቱ አይደለች። የፍቅር ሰራተኛ ናት ግን እንደዛ ሲሉ ሰማው ይመስለኛል። ተጣልተዋል እሱ እሷን አይፈልጋትም። እና ምን አናደደሽ? አሁን በጥያቄ አጨናነቃኝ። አቻን አነቀይ በእናትህ ፈታ ለባለበት ልስፋንልክ ዘፈን የምሰማበት በርታታ ያለ ይመስልሻል አንዴ ዘፈን ለመስማት ደግሞ ለምን አይነት ብርታት ነው? አብረሽ ቁጭ ብዬሽ ሳዝን አዘላይ መሆኔን ረሳሽ? አንተ አዘላይ ስለሆንኩ ኮ ፋታ አላድርገው ብዬሽ ነው። እንዴት ሰው አዘላይ ሆኖ እንዴት ነው ዘፈን ፈታ የሚያደርገው? እንደውም ያስለቀሰውን ጀረን። አሁን ደግሞ ዘፈን ያስለቀሰን እንዴ? ስልክሽ ኮ እየጠራሽ ነው። ለምንድን ነው የማታነሺው? ወይኔ ዴቪድን የደወለው ወይኔ፣ በዚህ ሰዓት መሽቶን እንዴ? ወይኔ ጉዴ ፈላ ብላ ቆይ፣ ላይ በቃ ላይ ነው። አዎ ይላቀ ልሄድ ነው፣ አለቀልኝ ማለት ነው። ቢያንስ ሰልኩን አንሾው። እየተጨነቀ ይሆነ ይብስበታል። ቆይ ልሸኘሽ፣ ቆይ ልሸኘሽ ብለዋት አብሮ ሊሸኛት ወጣ ማለት ነው። እንግዲህ ይህ ወጣ ይገኛል። አደይ፣ አደይ፣ እንዴት ነሽ? ምነው ጠፋሽብኝ? ለምዬ በጣም የቀርታ ፍቅርን እንደዛ ከተናገረች በኋላ እዚህ በቤት መውጣት አስጠልቶኝ ነው። አሁን ራሱ ስትመጣ ከእሷ ጋር ከመቀመጥ ብዬ ነው ይሄ ደጋረክሽ። እንኳን መጣሽ

ከሚያጓጓል ይህን ያለቀው በቀጣይ ቪዲዮ እስከምመጣ ድረስ መልካም ጊዜ ይሁንላችሁ። አወዳችኋለሁ፣ አከብራችኋለሁ። በዚህ ቻናል አዲስ ከሆናችሁ በድጋሚ ተጠቺ ያላችሁ ቪዲዮ ልመልከት ሁለቴ በመንካት ሰብስክራይብ፣ ላይክ፣ ሸር፣ ኮመንት በማድረግ ቤተሰብ የሆኑ